ሰላምና ጤና በያላችሁበት ይሁኑ። የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ይህ ኢትዮ ማርኬት ነው። እንደተለመደው ለሽያጭ ወጡ በርካታ መኪኖችን ይዤ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃው እንድትከታተሉ በአክብሮ ትጋብዛለሁ። በየሰዓቱ ለሽያጭ ወጡ መኪኖችን ለመመልከት የቴሌግራም ቻናላችንን ኢትዮ ማርኬትን ተቀላቀሉ። የቴሌግራም ቻናል ሊንክ ዲስክሪቢሽን ቦክስ ላይ አስቀምጥላችኋለሁ። የቻናላችን ቤተሰቦች እንድትሆኑ በአክብሮ ትጋብዛለሁ። ዛሬ እንግዲህ ለሽያጭ የላችሁ ከመጣሁት መኪኖች መካከል በባንክ ተመቻችተው ለሽያጭ የቀረቡ እንዲሁም ደግሞ በካሽ የሚሸጡ መኪኖችን ይዤ መጥቻለሁ። እንደተለመደው እናንተስ ምን እንሸጥላችሁ? ምን እናገዛችሁ? የሚሸጥ መኪና ካላችሁ ብታቀብሉን እንሸጥላችኋል። መግዛት የምትፈልጉትን ብትጠቁሙን እናቀርብላችኋለን። 09 በማንኛውም አማራጭ ታገኙናላችሁ። በቴሌግራም በዋትሳፕ በኢሞም ልታገኙን ትችላላችሁ። ዛሬ እንግዲህ ለሽያጭ ከያስኩላችሁ መኪናዎች መካከል በመጀመሪያ ወደ እናንተ የማቀርብላችሁ ዊሊንግ ኤስ ስሪ ባንክ ያለበት መኪና ነው የማቀርብላችሁ። ይህ መኪና 2024 ሞዴል ነው። እጅግ ነዳጅ ቆጣቢ መኪና ነው። ዊሊንግ መኪናም ሞዴሉ 2024 ነው። በማኑዋል ትራንስሚሽን ነው በኮድ 3 ቢ ዘጠና ከተላላፊ ለሽያጭ ቀርቧል። 8000 ኪሎ ሜትር ብቻ ነው የተጓዘው። ለእጃቸው 2 ሚሊዮን 300 ሺ ይፈልጋሉ። ባንክ 1 ሚሊዮን ያለበት ወራ የተመላሹ 35 ሺህ ብር ነው። ይህ መኪና እንዳያመልጣችሁ ማለት ማለት ፈልጋለሁ። በተከታይነትም እንግዲህ ለእናንተ የማቀርበው ሻወር ትራከር ነው። ይህ በምስሉ ላይ የምታዩት ሻወር ትራከር 2008 ሞዴል በማኑዋል ትራንስሚሽን 16 ሺህ ሊትር ኤት 39 በኮርሶ ውስጥ ለፍያጭ ቀርቧል። ይህ መኪና ንጹ መኪና ነው። ምንም አይነት ንክኪ የለውም። 3 ሚሊዮን 500 ሺህ ብር ነው የሚባለው ይህ መኪና እኛ ጋር ታገኛላችሁ። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደናንተ የማቀርበው ቲዮታ ሃይሎክስ መኪና ነው። ይሄ በምስሉ ላይ የምታዩት ቲዮታ ሃይሎክስ 2012 ሞዴል አስረኛ ወር ነው ልብ በሉ። 2012 አስረኛ ወር ዩሮፕ ስታንዳርድ ነው። ቦዲ ታይፕ ኪካፕ ነው። ኢንጂኑ ዲፎርዲ ነው። በማኑዋል ትራንስሚሽን በኮድ ሁለት ለሽያጭ ቀርቧል። ይሄ የምታዩት መኪናም እጅግ ገራሚ ቆንጆ መኪና በጥሩ ሁኔታ የተያዘ ግጭት ግልብጥ የሌለው ቻንሲ ንጹህ የሆነ መኪና ነው። አራት ሚሊዮን ሶስት መቶ ሀምሳ ሺ ብር የሚባል መኪና ነው። ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ። በተመሳሳይ መልኩ ወደ እናንተ የማቀርበው በቀጣይነት ቲዮታ ሃይሎክስ ሁለት ሺ አስራ ሰባት ሞዴል ፕራይም ሪቮ የሆነ ቦዲ ታይፕ ፒካፕ ደብል ካፕ ነው። ቆንጆ መኪና ነው። ይህ መኪና እንደምታዩት በአውቶማቲክ ትራንስሚሽን በተለይም ቲዮታ ሃይሎክስ ሞዴሉ ከፍ ያለ በአውቶማቲክ ፈልግልን ላላችሁ የቀረበ መኪና ነው። በኩር ሁለት ነው ለሽያጭ የቀረበው 110 ኪሎ ሜትር ብቻ የተነዳ ቲዮታ ሃይሎክስ 2017 ሞዴል ነው። ዋጋውም እንግዲህ እንደምታዩት እንደ ሞዴሉም እንደገና ደብል ካፕም ስለሆነ ትንሽ ከፍ ይላል ዋጋው። የዚህ መኪና ዋጋ 12 ሚሊዮን ብር ነው የሚባለው። ቀርባችሁ መደራደር ትችላላችሁ ተብሏል። በተከታይነትም በተመሳሳይ መልኩ ወደ እናንተ የማቀርብላችሁ ቶዮታ ሃይሎክስ ኤክስትራ ካፕ የሆነ ኢንጂኑ ዲፎርዲ የሆነ በማኑዋል ትራንስሚሽን 2019 ሞዴል በኮድ 2 65000 ኪሎ ሜትር ብቻ ነው የተነዳው። ይህ የምታዩት መኪና እጅግ በጥሩ ሁኔታ የተያዘ ሞዴሉም ከፍ ያለ 2019 ሞዴል ቆንጆ መኪና ነው። 7 ሚሊዮን 500 ሺህ ይባላል። ቀርባችሁ መደራደር ትችላላችሁ። በተከታይም በተመሳሳይ መልኩ ወደ እናንተ የማቀርበው Toyota Hilux ቪጎ ደብል ካፕ ነው። ይህ በምስሉ የምታዩት Hilux Vigo ደብል ካፕ 2015 ሞዴል ዩሮፕ ስታንዳርድ በደብል ካፕ ነው። ኢንጂኑ ዲ ፎርድ ነው። በማኑዋል ትራንስሚሽን ለሽያጭ የቀረበ መኪና ነው። 7 ሚሊዮን 300 ሺህ ይባላል። ቀርባችሁ መደራደር ትችላላችሁ። በተከታይነትም በተመሳሳይ መልኩ ወደ እናንተ የማቀርበው ቶዮታ ሃይሉክስ 2012 አስረኛ ወር ነው። ይህ መኪና እንደምታዩት ቆንጆ መኪና ነው። ኢሮፕ ስታንዳርድ ነው። ኢንጂኑም ዲፎርዲ ነው። በማኑዋል ትራንስሚሽን ነው። 140 ኪሎ ሜትር ብቻ ነው የተነዳው። በኮድ 2 ኮንዲሽን ሱፐር ኤክሰለንት የሆነ ይዞታው ቆንጆ የሆነ መኪና ነው። ይህ መኪና አራት ሚሊዮን አንድ መቶ ሺህ ብር ነው የሚባለው። ቀርባችሁ መደራደር ትችላላችሁ። በተመሳሳይ መልኩም በቀጣይነት ወደ እናንተ የማደርሰው ለሽያጭ ከወጡ መኪኖቻችን መካከል ቶዮታ ሃይሉክስ ኤክስትራ ካፕ ነው። ይህ በምስሉ ላይ የምታዩት 2010 ሞዴል ሊብሬ 2010 ጉግል 208 የሆነ ኢሮፕ ስታንዳርድ ፉል ኦፕሽን የምንለው መኪና ነው። ትራንስሚሽኑ ማኑዋል ነው። በኮድ 2 ቢ 45 ፒ45 ከተላላፊ ለሽያጭ ቀረበ መኪና ነው። ዋጋው 3 ሚሊዮን 500 ሺህ ብር የሚባል ቆንጆ ጽድት ያለ መኪና ነው። በተመሳሳይ መልኩ በቀጣይነት ሞደርናንት ማቀርብላችሁ ቲዮታ ሃይሎክስ ሪቮ ነው። ይህ በምስሉ ላይ የምታዩት ቲዮታ ሃይሎክስ ሪቮ በደብል ካፕ ኢንጂኑ ዲ ፎር ዲ የሆነ 90000 ኪሎ ሜትር ብቻ የተነዳ ኢሮፕ ስታንዳርድ ነው። አውቶማቲክ ትራንስሚሽን ነው። በኮድ አውቶማቲክ ትራንስሚሽን ነው። ሞዴሉም 2001 ሞዴል ነው፣ ከፍ ያለ ነው። 2001 ሞዴል ነው። በጥሩ ሁኔታ ላይ የሚገኝ ቆንጆ መኪና ነው። 11 ሚሊዮን 300 ሺህ ብር የሚባል ሪቦ 2019 መኪና ነው። ቀርባችሁ መደራደር ትችላላችሁ። በተመሳሳይ ሞዴል እናንተ የማረሰው በቀጣይነት ቶዮታ ሃይሎክስ ኢንቪዚብል መኪና ነው። ይሄ መኪናም 2012 ሞዴል ነው። በአውቶማቲክ ትራንስሚሽን ነው 55000 ኪሎ ሜትር ብቻ የተነዳ በኮድ 2 ለሽያጭ ቀርቧል። ኢምፖርት ፍሮም ጀርመን ከጀርመን የገባ መኪና ነው። ኮንዲሽኑ ላይክ ብራንድ ነው፣ በቃ አዲስ ማለት ይቻላል። ኪሎ ሜትሩም 55000 ኪሎ ሜትር ብቻ ነው የተነዳው። 2022 ሞዴል ነው፣ አውቶማቲክ ነው። በዛ ላይ ቆንጆ መኪና ነው። 17 ሚሊዮን 500 ሺህ ብር የሚባል መኪና ነው። ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ ተብሏል። በተከታይነት ወደ እናንተ የማቀርብላችሁ በአስቸኳይ ለሽያጭ ከወጡ መኪናዎች መካከል ሃይንዳይ ክሬታ ነው። ይህ በምስሉ ላይ የምታዩት ሃይንዳይ ክሬታ ኢሮፕ ስታንዳርድ ነው። ትራንስሚሽን ሲክስ ስፒድ አውቶማቲክ በኮድ ሁለት ነው ለሽያጭ የቀረበው። ሞዴሉ 2017 ነው። 320 ኪሎ ሜትር ብቻ የተነዳ ነው ይህ ሃይንዳይ ክሬታ ዋጋውም አራት ሚሊዮን ብር የሚባል መኪና ነው። በተከታይነት ወደ እናንተ የማቀርበው ቶዮታ ራቫ ፎር ሃይብሪድ መኪና ነው። ይህ በመስለም ተት ቶዮታ ራቫ ፎር ሃይብሪድ 2023 ሞዴል ኢሮፕ ስታንዳርድ ነው። ይህንም መኪና በአውቶማቲክ ትራንስሚሽን ለሽያጭ ቀርቧል። ኮንዲሽን ብራንድ ነው፣ አዲስ መኪና ማለት ይቻላል። ምንም አይነት ንክኪ የለውም። ቶዮታ ራቫ ፎር ሃይብሪድ 2023 ሞዴል በ13 ሚሊዮን ብር ለሽያጭ ቀርቧል። ይህን መኪና የምትፈልጉ እኛ ጋ ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁት ቲዮታ ቢዜድ ፎረክስ መኪና ነው። ይህ በምስሉ ላይ የምታዩት ቲዮታ ቢዜድ ፎረክስ 2022 ሞዴል በአውቶማቲክ ትራንስሚሽን በኮድ 2 150 ኪሎ ሜትር ብቻ የተነዳ ፊውል ኤሌክትሪክ አንድ ቻርጅ አርጋቸው 615 ኪሎ ሜትር ልትጓዙበት የምችሉት ቅንጡ መኪና ነው። ኢንጂኑም ማድማ 60 ኪሎዋት ነው። ኮንዲሽን ብራንድ ነው ማለት ይችላል። ቆንጆ የኤሌክትሪክ መኪና ነው። አራት ሚሊዮን አራት መቶ ሺህ ብር ነው የሚባለው ይህ መኪና እንዳይመልጣችው ማለት ፈልጋለሁ። በተከታይነትም ወደ እናንተ የማቀረብላችው ቲዮታ ሲኤችአር ነው። ይህ በምስሉ ላይ የምታዩ ቲዮታ ሲኤችአር ትራንስሚሽኑ ሲክስ ስፒድ አውቶማቲክ ሞዴሉ ሁለት ሺ አስራ ሰባት ሞዴል የሆነ በኮድ ሁለት ሰባ ስምንት ሺህ ኪሎ ሜትር ብቻ የተነዳ ኤሮፕ ስታንዳርድ የሆነ መኪና ነው። ይህ በምስሉ ላይ የምታዩ ሲኤችአር ሲኤችአር ሁለት ሺ አስራ ሰባት ትራንስሚሽን ሲክስ ስፒድ አውቶማቲክ ሹል ቤንዚን የሆነ 78000 ኪሎ ሜትር ብቻ የተነዳ በኢሮፕ ስታንዳርድ ለሽያጭ ቀርቧል። ሶስት ሚሊዮን 850 ሺህ ብር ነው የሚባለው ይህን መኪና የምትፈልጉ እኛ ጋ ታገኛላችሁ። ቀርባችሁ መደራደር ትችላላችሁ። ወደ ተከታዩ መረጃ የሳልፍ ለሃዮንዳይ አቫንታ ነው የምናገኘው። ይህ በምስሉ ላይ የምታዩት እጅግ ገራሚ በጥሩ ሁኔታ የተያዘ ቆንጆ መኪና። ሃይወንዳይ አቫንታ በ2015 ሞዴል በአውቶማቲክ ትራንስሚሽን በኮድ ሁለት ለሽያጭ ቀርቧል። ለበበሩ ሃይወንዳይ አቫንታ 2015 ሞዴል በአውቶማቲክ ትራንስሚሽን በኮድ 2 ለሽያጭ የቀረበ መኪና ነው። ምንም አይነት ንክክ የለውም። ግጭት ግልብት፣ ጠርዝ ማዕዘን የለውም። 2 ሚሊዮን 800 ሺህ ብር ነው የሚባለው ይህን መኪና እኛ ጋ ታገኛላችሁ። በተከታይነት ደግሞ ወደ እናንተ የማቀርበው ቶዮታ ራይዝ ነው። ይሄ እጅግ ዘመናዊና ቅንጡ የሆነ መኪና ነው። በምስሉ ላይ የምታዩት ቶዮታ ራይዝ 2023 ሞዴል በጥሩ ሁኔታ ላይ በጥሩ ኮንዲሽን ላይ የሚገኝ በአውቶማቲክ ትራንስሚሽን ለሽያጭ የቀረበ መኪና ነው። ይህ መኪና እንግዲህ ይህን መኪና ለምትፈልጉ በአራት ሚሊዮን 250 ሺህ ብር ቀርቧል። ቀርባችሁ መደራደር ትችላላችሁ፣ ዋጋ ተወደደ ካላችሁ። በተከታይነትም ወደ እናንተ የሚያቀርበው ለጥፎ የቆመ ኢቱ መኪና ነው። ቢዋይዲ ኢቱ 2025 አንደኛ ወር ፉል ኦፕሽን የሆነ መኪና ነው። ሞዴሉም ያው የዘንድሮ ምርት ነው፣ 2025 ሞዴል ነው። ባትሪ ካፓሲቲ 38.8 ኪሎዋት ነው። በአውቶማቲክ ትራንስሚሽን ነው ለሽያጭ የቀረበው። ፊውል ኤሌክትሪክ ነው። ምንም አልተጓዘም፣ ማሌጁ ኪሎ ሜትሩ 00 ነው። አንዴ ቻርጅ አድርጋችሁ 405 ኪሎ ሜትር ልትጓዙበት የምትችሉት ኢቱ ኤሌክትሪክ መኪና ነው። በ3 ሚሊዮን 150 ሺህ ብር ለሽያጭ ቀርቧል። ይህ መኪና ከፈለጋችሁ እኛ ጋር ታገኙታላችሁ። በተከታይነትም ወደ እናንተ የማቀርብላችው ባንክ ሶስት ሚሊየን ብር እዳ ያለበት ኮሮላ ክሮዝ ነው። ይህ በምስሉ ላይ የምታዩት ቲዮታ ኮሮላ ክሮስ ሃይብሪድ መኪና ነው። ይህ በምስሉ ላይ የምታዩት እጅግ ዘመናዊ ቅንጡ መኪና ነው። 2024 ሞዴል ቶዮታ ኮሮላ ክሮስ ሃይብሪድ የሆነ 2024 ነው። በአውቶማቲክ ትራንስሚሽን ነው። 3600 ኪሎ ሜትር ብቻ ነው እስካሁን የተነዳው። በኮድ 2 ነው ለሽያጭ የቀረበው። ስታንዳርድ ቻይና ነው። ኮንዲሽን ኦልሞስት ኒው፣ ያው አዲስ መኪና ነው። ባንክ 3 ሚሊዮን ብር አለበት። ለጃቸው 4 ሚሊዮን 700 ሺህ ብር ይፈልጋሉ። አጠቃላይ ዋጋው 7 ሚሊዮን 700 ሺህ ብር ነው። ወራ የተመላሹ ዘጠና ሺ ብር ነው። ከአቢሲኒያ ባንክ ነው የተመቻቸው። ከወለድ ነፃ ኢንትረስት ፍሪ ነው። ከወለድ ነፃን የተመቻቸው። ይህን መኪና የምትፈልጉ እኛ ጋር ማግኘት ትችላላችሁ። በተከታይነትም ወደ እናንተ የማቀርብላችሁ ኒሳን ፓትሮል ፕላቲኒየም ነው። ይህ በምስሉ ላይ የምታዩት ኒሳን ፓትሮል ፕላቲኒየም 2016 ቦዲ አፕግሬድ ወደ 200 አፕግሬድ ያደረገ መኪና ነው። ሰበን ስፒድ አውቶማቲክ ነው ትራንስሚሽኑ። ፊውል ቤንዚን ነው በኮድ ሁለት ለሽያጭ ቀርቧል። 67 ሺህ ኪሎ ሜትር ብቻ ነው የተነዳው። መኪና ምንም አይነት ንክክ የለውም። ቆንጆ መኪና ነው። 14 ሚሊዮን ብር ነው የሚባለው። ቀርባቸው መደራደር ትችላላችሁ። በተከታይነትም ወደ እናንተ የማቀርበው ቶዮታ ሃይሎክስ ኤክስትራ ካፕ ነው። ይህ በምስሉ ላይ የምታዩት በአውቶማቲክ በማኑዋል ትራንስሚሽን ፉል ዴዚል የሆነ ቲዮታ ሄሎክስ ኤክስትራ ካፕ ነው 2019 ሞዴል በኮድ ነው ለሽያጭ ኪሎ ብቻ ነው የተነዳው። የመኪና ኮንዲሽኑ ኤክሰለንት ነው፣ ምንም አይነት ንክክ የለውም። 7 ሚሊዮን የሚባል ካፕ ሞዴል ነው። መኪና የምትፈልጉ እንግዲህ ማለት ፈልጋለሁ። በተከታይነት ደረጃ አንድ የሆነ ደብል ካፕ ማርክቱ ሞኒኮ 2016 ሞዴል 57000 ኪሎ ሜትር ብቻ የተነዳ ስታተስ 4 የሆነ ትራንስሚሽን 5 ስፒድ አውት ማኑዋል 5 ስፒድ ማኑዋል የሆነ ኮንዲሽን፣ ኔት ኤንድ ክሊር ካር ማለት ይቻላል። በጣም በጥሩ ሁኔታ የተያዘ እጅግ ዘመናዊና አዲስ መኪና ነው። ይህ መኪና በ16 ሚሊዮን ብር ለሽያጭ ቀርቧል። ቀርባቸው መደራደር ትችላላችሁ። ቻናሌ ቤተሰቦች ከላይ ያቀረብኩላችሁ መኪናዎች ሁሉም በዋጋቸው ላይ ድርድር አላቸው በባንክ የምትፈልጉ በባንክ ያቀረብኩላችሁም በካሽ የምትፈልጉ በካሽ ያቀረብኩት መኪና ሁሉንም መኪና ማየት ይችላላችሁ ወሳኝ ገዢ ይደውልልን ስለነበረን ጊዜ አመሰግናለሁ እንደተለመደው ምን ልሽጥላችሁ ምን ላገዛችሁ አስተያየትና ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን ስለነበረ ጊዜ አመሰግናለሁ የቴሌግራም ቻናል ሊንካችንን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን ኢትዮ ማርኬት የገበያ ቻናላችንን ተቀላቀለው በየሰዓት ለሽያጭ ወጡ መኪኖችና ቤቶችና ሌሎችም እቃዎችን መመልከት ትችላላችሁ። ዜሮ ዘጠኝ አስራ አራት ሀያ አንድ ስልሳ ሁለት አስር ደውሉልኝ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።